ሐሰተኛ ነቢይ መሆኑን የሚያጋልጠው ነው። ራሱ ማስረጃ አምጥተህ እውነተኛ ነቢይ ለመሆኑ ብለህ ማስረጃ ስታቀርብ እንደው ትንሽ ያ ልጅ ማንጋ እንደገባ መቼ እንደገባ እንግዲህ አላቅም፣ ግን ውርጅብኝ ውረድ ከዚህ ሂድ ከዚህ ብሎ ያባረዋል። ሙስሊሞች በራሳቸው ቤት ለተከታዮቻቸው ምን አይነት ያገጠጠ ውሸት እንደሚያስተምሩና እውነቱ ደግሞ በመረጃ ሲወጣባቸው ምን ያህል ሊሳቀቁ እንደሚችሉ እንድታሰቡ ላደርጋችሁ ነው። እውነቱን ለመናገር በእነሱ ፋንታ እኔ ተሳቀኩላቸው። እነሱ ሲሰሙት ደግሞ ምን ሊፈጠር እንደሚችል እንጃ። ዛሬ መሐመድ እውነት ለሁሉ ተከታትሎ እርቃናቸውን ያስቀረበትን ሶስት ቪዲዮዎችን የማሳያችሁ ይሆናል። ቪዲዮ ላይክ በማድረግ ጀምሩ። በቀጣይ ደግሞ አንድ የትርጉም ስራ የሚለቅላችሁ ይሆናል። ይሄ ቪዲዮ ግን ሙስሊሞች ክርስቲያኖች በሌሉበት ምን ያህል እንደሚዋሹ ጥሩ ማሳያ ይሆናቸዋል። ሶስቱንም ብትሰሙት እናንተም ትጠቀሙበታላችሁ። ከመጀመሪያውን ጀምር፣ ቁርአኑ ስለ ሁሉም ጁዳይዝም ቴዎሎጂ ነው እየተናገረ ያለው ወይስ ደግሞ ስለ ጥቂቶቹ? ኦኬ እነዚህ ነገራቶች ሂስቶሪካል ባክግራውንዱን አንስተን እንመልከት። ምዕራፍ 9 ቁጥር 30 ላይ ነው ያለው። ወቃለት ልየሁድ ኡዘይር ኢብኑላህ ይላል አይሁድ ኡዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የነርሱ የአጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። ስለዚህ በትክክል ኡዘይር የአምላክ ልጅ ወይ የአላህ ልጅ እንደሆነ የሚያምኑ ሰዎች በወቅቱ እንደነበሩ ከዚህ ልንረዳ እንችላለን። በተጨማሪ አንድ ሶርስ ለማየት ያህል ኢንሳይክሎፒዲያ ጁዳይካ ሰከንድ ኤዲሽን ላይ ወይ ደግሞ ቮሊዩም 6 ገጽ 1180 ላይ የተቀመጠ ነገር እናገኛለን። በወቅቱ በየመን ሲኖር የነበረ አንድ አይሁድ በግልጽ ብሊቭ ዛት ኡዜር ወስ ኢንዲድ ዘሰንፍ አላህ ኡዜር የአላህ ልጅ እንደሆነ ያምን እንደነበረ ተቀምጠዋል። በተጨማሪ ደግሞ ይህንን አቋም ሂስትሪ ኦፍ ጂውስ ኦፍ አረቢያ የተሰኘ መጽሐፍ ላይ ልናገኝ እንችላለን። እና ግልጽ ነው። በመጀመሪያ ደረጃ ከኢስላሚክ አዋርነስ ኦር ከሌሎች የሙስሊሞች ዌብሳይት አምጥተህ እንጂ መጽሐፉን ገልጣ አላነበብክም። ብታነብ ብኖሮ ኢንሳይክሎፔዲያ ጁዳይካ ርዕሱን ምን ይለዋል? ኢን ኢስላም ብሎ ይጀምራል። በእስልምና ውስጥ ያለውን ማለት ነው። እስኪ መጽሐፉን ገልጠን አብረን እናንብብ። እንደዚህ ይላል፣ ሙሐመድ ክሌምስ ዛት ኢን ኦፒኒን ኦፍ ጁውስ ኡዘይር ወይም ዝራ ኢስ ዘ ሰን ኦፍ ጋድ ዲዝ ዎርድስ አር አንኤኒግማ ቢካ ኖ ሳች ኦፒኒን ኢዝ ቱ ቢ ፋውንድ አመንግ ዘ ጁስ ይላል። እንደዚህ አይነት እምነት በአይሁዳን መካከል የለም። ይሄ ውሸት ነው፣ ይሄ ፈጠራ ነው። ሐሰት ነው ይላል መጽሐፍ ገና ከላይ ሲጀምር እያንተ ወደ ላይ ወጣ ብለህ ወይም መጽሐፉን አግኝተህ አላነበብክም ራስህ ኤዲት ያደረከውን ቀይ ያሰመርክበትን ወይም ከዌብሳይቱ ላይ ቀጥታን ያመጣው ሁለተኛ ይሄው ኢንሳይክሎፔዲያ ሙስሊም ሊቃውንትን በተደጋጋሚ ይጠቅሳል። ለምሳሌ the muslim traditionalists attempts to explain the words of muhammad with the muslim legend ምን ማለት ነው ሙስሊም የቁርአን ሙፈሲሮች መተርጉማን ይሄንን የሙሐመድን ንግግር በእስልምና አፈታሪክ ሊፈቱት ይሞክራሉ ይላል። ይቀጥልና ጠበሪን ይጠቅሳል። ጠበሪ ሳይትስ አናዘር ቨርዥን ኦፍ ዲስ ሌጀንድ እያለ ጠበሪ ደግሞ የሚያመጣቸውን ከአማሌቃውያን ጋር በተያያዘ ስለ እዝራ የሚያመጣውን ደግሞ መልሶ ይዘግባል። ስለዚህ ሙስሊሞችን መሰረት ያደረገ ነው። እታች ወርድና ኢብን እንኳን ከኢብን ሐዝም ንግግር ያመጣል። ኢብን ሐዝም ደግሞ ሙስሊም ነው። ስለዚህ መጽሐፉ ወይም ኢንሳይክሎፔዲያው እያለ ያለው በእስልምና ውስጥ በዚህ ጉዳይ የሚታመነውን እያቀረበ እንጂ የአይሁዳውያንን እምነት እየገለጸ አይደለም። ወይም ደግሞ የሆኑ የአይሁዳውያን ግሩፖች ይህንን ያምናሉ እያለ አይደለም። በተለይ ደግሞ በየመን አካባቢም ይኖሩ ይሉ ነበር የሚለውን ደግሞ እዛው ያከሽፈዋል መጽሐፉ። አንተ ከፍተ ስላላነበብክ ነው እንደዚህ ይላል አ ን ፊግር ኦፍ እዝራ አ አፖስትል መሳያ ፋውንድ ን ቴል ዋይ ስፕሬድ አንግ ጁስ ኦፍ የመን ይሄ እዝራ የመሲሁ አፖስትል ነው የሚለው በየመን አካባቢ የሚኖሩ አይሁዳያን ውስጥ በስፋት በሚነገር ተረት ውስጥ ነው የሚገኘው ይላል። ይቀጥልና አኮርዲንግ ቱ አኮርዲንግ ቱ ዊች እዝራ ሪኩዌስትድ ት ኢሚግሬት ቱ ኤሬጽ እስራኤል ቢካስ ደድናት ሂከርስደም ስለዚህ እዝራ ወደ ኢየሩሳሌም እንዲመለሱ ከየመን ሲጠይቃቸው እምቢ ስላሉ ረገማቸው። በዚህም ምክንያት ልጆቻቸውን እንኳን እዝራ ብለው አይሰይሙም ነበር ስለሚጠሉት ይላል። የመናይ ጁስ ፎ ሪፍ ሚ ር ችልድረን እዝራ እንኳን የፈጣሪ ልጅ ሊያደርጉት ልጆቻቸውን እንኳን አይሰይሙም። ይሄንን the history of the Jews of the Arabia የሚለውን መጽሐፍ ሁለተኛ ላይ የጠቀስከው ላይ ራሱ እንዲናነባል as mentioned above when Ezra called all the Jews of ስለዚህ ቢያሉ ከዛ ረገማቸው ከዛ የየመኖቹ ደግሞ ጠሉት። በተደጋጋሚ ይላል ሌላው፣ the history of the Jews of Arabia የሚለው መጽሐፍ ላይ የጠቀስከው ፈጽመው የተሳሳተ ነው። ምክንያቱም እዛ ጋር ኤልያስን ይጠቅሳል፣ ሄኖክን ይጠቅሳል። ከዚያ በኋላ ሌሎች ጻድቃን ሰዎችም የአምላክ ልጆች ይባላሉ በክብር ደረጃ ነው የሚለው። እኛ በክብር ደረጃ አይደለም ክርስቶስን የእግዚአብሔር ልጅ የምንለው። ስለዚህ ቁርአኑ ክርስቲያኖች በሚሉት ልክ የሚሉ አይሁዳውያን አሉ ብሎ ማለቱ ስህተት ነው። የተሳሳተ ልክ አይደለም። ምክንያቱም አይሁዳውያኑ በክብር ደረጃ ነው የሚሉት። ለምሳሌ አዳምም እግዚአብሔር ልጅ ተብሏል፣ እስራኤላውያን ራሳቸውን የእግዚአብሔር ልጆች ይላሉ። እኛ በዛ መልክ አይደለም ክርስቶስን የእግዚአብሔር ልጅ የምንለው የባህሪ ልጅ ነው የምንለው። ችግሩ የአንተ ቁርአን ክርስቲያኖች መሲሁን የባህሪ ልጅ እንደሚሉት አይሁዳውያን ኡዘይርን የአላህ ልጅ ነው አሉ ነው የሚለው። ስለዚህ ስቲል ተሳስቷል። ሌላው ደግሞ በትንሣኤ ቀን አይሁዳውያን ማንን ያመለካችሁት ሲባሉ ኡዘይርን ያመለክ ነው ይላሉ ይላል ሐዲስ። ልክ ክርስቲያኖች ማንን ያመለካችሁት ሲባል መሲሁን አመለክን እንደሚሉት፣ ሌሎቹ ድንጋይ ያመለከ ድንጋይን አመለኩ እንደሚለው። ስለዚህ ጠቅላላ አይሁዳውያንን እያለ ነው እንጂ የተወሰኑትን እያለ አይደለም። በየመን አካባቢ ያሉትን እያለ አይደለም። በየመን አካባቢ ያሉትን እያለ ቢሆን እንኳን ስህተት መሆኑን አይተናል። አንድ በጣም አዋቂ ነኝ አዋቂ ነኝ የሚል ኡስታዝ አንዲት ምንም የማታውቅን ምስኪን ሙስሊም ሴት እንዴት እንደሚዋሻት ሰምተን እንመለስ። የጣላት ማንን ነው? ኢየሱስን የጣላት ወደ ማርያም፣ ወይስ ቃሉ ነው? ሳይሆን ቃሉ፣ ቃሉ ወደ መሬም የጣላት ነው የሚለው የጣላት ቃሉ ነው፣ ሴት አይደለም። ኢየሱስ መቼ አልቃሃ ነው የሚለው አልቃሁ አይልም አልቃሁ ቢል ኖረው ኢየሱስ እንደሚያመለክ አልቃህ ማለት ራሱ ምንድን ነው አልቃህ ማለት መጣል ነው ሲሆን ደግሞ ጣላት ነው ጣዩ ማን ነው አላህ ነው እንግዲህ ይሄ ኡስታዝ ወደ መርየም የተጣለው የአላህ ቃል ኢሳ አይደለም ለማለት የተጠቀመው ሎጂክ አልቃሀ የሚለው ቃል አልቃሀ ስላለ ሴቴ ነው በሴት ነው ብሎ የአላህን ቃል ሴቴ ያደርጋል ኢሳ ሴት ነው እንዴ ይላታል። ብራዘር ቋንቋ ውስጥ ልጅቱ ስለማታቅ ነው። አንተ ግን እያወቅህ እየዋሸህ እንደሆነ እናውቃለን። ቋንቋ ውስጥ ጀንደር ወይም ፆታ የግድ ያ ነገር የተጠራበት ነገር ያለውን ፆታ ያመለክታል ማለት አይደለም። ፆታ የሌላቸው ነገሮች እንኳን በአረብኛ ለምሳሌ ፀሐይ ምኛ ላይ የምታበራው ፀሐይ ፆታ የላትም። ነገር ግን ቃሉ ሸምስ የሚለው ቃል ሴቴ ነው ቀመር ወይም ደግሞ ጨረቃ ፆታ የለው፣ ጉዝ እቃ ነው፣ ነገር ግን ማስኩሊን ነው። ፌሚኒን እና ማስኩሊን ቃላት ሲኖራቸው የግድ ያንን ነገር የሚያሳዩ ነገሮች ፆታ አላቸው ማለት አይደለም። ለምሳሌ ኢትዮጵያ ሀገራችንን በሴት ነው የምንጠራት። እናታችን፣ አገራችን ሰላም ትሁንልን እንላለን። ኢትዮጵያ የሚባል ግን ፆታ ያለው ነገር የለም። ህዝቡ ከሆነ ሴትም ወንድም ነው ህዝቡ። ስለዚህ ይችን ምስኪን ምንም የማታውቅ ሙስሊም እህታችንን ታወናብዳለህ። ከዛ አንተ ከኛ ጋር አትወያይም፣ ትፈራለህ። ፈሪ ስለሆንክ ደግሞ መተው የሚወያዩ ልጆችንም ለምን ትገባለህ? ለምን ትገባለህ? እነሱ ቤት ብለህ ታለቅሳለህ። ሲያለቅስ እናሳያችሁ። ካፊር ቤት ለምንድን ነው የምትገባው? ዛሬ ነው የገባሁት። ትጀክቸር ማለት ለምንድን ነው የምትገባው? ማለት ምንድን ነው? ዓላማ ምንድን ነው ማለት? ምንም ሊገባን አልቻለም። እኛ ማለት ምንድን ነው ማለት ካቅም በላይ ነው። እኔ በሆስት መስመር ብዙ ጊዜ ነግሬያለሁ። እና በጣም ነው የሚያሳዝነው ለማንኛውም ታቸው ወርዳ አዳምጥ እንግዲህ ይሄ ኡስታዝ ለራሱም አይወያይም በአጠገቡ ያሉትም ደግሞ እንዲወያዩ አይፈቅድም ያ ልጅ ማንጋ እንደገባ መቼ እንደገባ እንግዲህ አላቅም ግን ውርጅብኝ ውረድ ከዚህ ሂድ ከዚህ ምናምን ብሎ ያባረዋል ቤትህን ዘግተህ ተደብቀ ከምታወራ የውይይት ጥሪ ላቅርብልን ኢሳ የአላህ ቃል ነው ወይስ አይደለም በሚል እንወያይ። አትቀበልም እኮ አውቃል ነው፣ ግን ለሚከተሉ ሰዎች ስል ነው። አንተ እንደምትፈራ አውቃል ነው። ሰላም ሁን ወንድማችን። አድማጮቹ ምንም እንደማያውቁ ስለሚያውቅ እንዴት እንደሚሸውዳቸው ሰምተን እንምጣ። ሱረቱ ናዚያት ይመስለኛል መራፍ ሐምሳ አንድ ላይ ጨረቃም ፀሐይም ሁላቸውም ይላል ሁለቱም በፈለካቸው ላይ ይሄዳሉ ይሽከረከራሉ ወይ ይዋኛሉ ይላል። ሮቴት ያደርጋሉ ይላል። ይንቀሳቀሳሉ ይላል። እና ይሄንን አሁን ፀሐይ እንግዲህ አሁን ጨረቃ ሮቴት እንደምታደርግና እንደ በራሷ ዛቢያ በራሷ አልኩኝ በኦርቢት ዛቢያ እንደምትሄድ ሁላችንም እናውቃለን። ምናልባት ስድስተኛ ክፍል የተማርነው ነገር ነው። ፀሐይ ግን ሮቴት እንደምታደርግ ማንም ያ ፀሐይ ሮቴት ታደርጋለች የሚል ነገር በቅርቡ ነው ናሳ መጥቶ ኮንፈርም ያደረገው። አዎ ፀሐይ ስፒን ታረጋለች ሮኬት ታረጋለች ይላል። ወንድማችን ሳይንሳዊ ተአምር ነው ብሎ ነቢዩን እውነተኛ ነቢይ ለማድረግ ያመጣው ይሄ ሀሳብ፣ አንድ ሁለት ሶስት ቦታዎች ላይ በቁርአን በተለያየ ቦታ ተገልጾ እናገኘዋለን። ለምሳሌ ሉቅማን 29 ላይ እንደዚህ ይላል፣ አላህ ሌሊትን በቀን ውስጥ የሚያስገባ ቀንንም በሌሊት ውስጥ የሚያስገባ ጨረቃንና ፀሐይንም የገራ መሆኑን አታይምን? ሁሉም እስከተወሰነ ጊዜ ይሮጣሉ ይላል ስለዚህ ሁሉም እስከተወሰነ ጊዜ ይሮጣሉ የሚለውን ወንድማችን አምጥተው ፀሐይ እንደምትሮጥ ሳይንስ አሁን ያወቀውና የእኛ ነብይ ድሮ አውቋል ምናምን ብሎ በጣም ፖለቲካ ለመስራት ሲሞክር አይተናል። ነገር ግን ይሄ አንቀጽ ወይም ይሄ ሀሳብ በሌላም ቦታ ያለው እዚህ ክፍል ላይ ያለው ሙሐመድ ሀሰተኛ ነቢይ ለመሆኑ በቂ ማስረጃ ነው። ለምን? ምክንያቱም ይሄ ሀሳብ ምን ማለቱ እንደሆነ ለምን ትላልቅ ሙስሊም ስኮላርስ ወይም ደግሞ ሙፈሲሮች ምን እንዳሉ ተፍሲር ውስጥ ገብተን ከሀዲስ ጋር አጋሽተን አንድ ላይ አያይዘን ማለት ነው። ለምን አንመለከት እንመልከት። ተፍሲር ይብን ከፊር እንክፈትና ይሄንን አንቀጽ እንዴት ብሎ ይፈስራል ወይም ደግሞ እንዴት ብሎ ይፈታል ሚለውን እንመልከት። it was said that this means ይሄ ማለት አለ ይብን ከፊር each runs within its set limit እያንዳንዱ፣ ሁለቱም ፀሐይም ጨረቃም በየራሳቸው ገደብ ውስጥ ይሮጣሉ ማለት ነው። or it means until the day of resurrection ወይም ደግሞ እስከ ትንሳኤ ቀን ማለት ነው አለ ቦዝ ሚኒንግስ አር ኮሬክት ሁለቱም ትክክል ናቸው ዘ ፈርስት ቪው ኢዝ ሰፖርተድ ባይ ዘ ሐዲስ ኦፍ አቡ ዘር በአቡ ዘር ሐዲስ የመጀመሪያው ይደገፈዋል አለ ከዚያ ካለ በኋላ ሐዲሱን ያመጣዋል እንደዚህ ይላል አላስ ሜሴንጀር ሰይድ ያላ መልክተኛ እንደዚህ ያለ ኦ አቡ ዘር ዱ ዩ ኖ ዌር ዘ ሳን ጎዝ ልብ በሉ ፀሐይ እየጠለቀች በነበረችበት ሰዓት ነብዩ ፀሐይ የት እየሄደች እንደሆነ ወይም ወዴት እንደምትሄድ ታውቃለህ ብሎ ጠየቀው ሰውየው ሰውየውም አላህና መልእክተኛው ያውቃሉ፣ እኔ አላውቅም። የት እንደምትሄድ ልንገርህ ብሎት ምንድነው ያለው? it goes and prostrate beneath the throne and it seeks permission from its lord ሄዳ በአ ሶላት ልትሰግድ ነው የሄደችው። በእስልምና የጸሎት ሰዓቷ ደርሶባት ነው የሄደችው። ሄዳ ስግደት ሰግዳ አምልኮዋን ጨርሳ ነገ ጠዋት እኛ ላይ ትወጣለች። የት በሉ፣ እንቀጥል። ተፍሲሩ እንደዚህ ይላል። ኢብን አቢ ሐቲም ሪከርድድ ዛት ኢብኑ አባስ፣ ሰይድ ኢብኑ አባስ እንደዚህ አለ። እሺ ሳን ኢዝ ላይክ ፍሎይንግ ዋተር፣ ፀሐይ እንደሚፈስ ውሃ ነው። ራኒንግ ኢን ኢትስ ኮርስ ኢን ደ ስካይ ዲውሪንግ ደ ዴይ። ልክ መስመሩን ጠብቆ እንደሚፈስ ጅረት ወንዝ በሰማይ ላይ ቀን ቀን ሲፈስ ይውላል፣ ሲሮጥ ይውላል ማለት ነው። ዌን ኢት ሴትስ፣ ሲጠልቅ ወይም ፀሐይ ስትጠልቅ፣ ኢት ትራቭልስ ኢን ኢትስ ኮርስ ብኒዝ ደ እርዝ፣ ስትጠልቅ መስመሯን ጠብቃ ከምድር ስር ታልፋለች until it rides in the east በምስራቅ እስክትወጣ ድረስ ወደም መሬት ስር ትገባለች እያለ ያለው ፀሐይ ቀን ቀን በሰማይ ላይ ስትሮጥ ውላ ከዛ ሲመሽ ስትጠልቅ ደግሞ መሬት ስር ገብታ ከዛ ሶላቷን ሰግዳ ጸሎቷን ጨርሳ የሚኮ ፕሮግራሟን ነገ ጠዋት ደግሞ በምስራቅ በኩል ትወጣለች ነው የእስልምና ትምህርት። በየትኛው ዓለም ላይ ነው እንደዚህ አይነት ሳይንስ ያለው ፀሐይ በመሬት ላይ በላይ የሮጠች እና ከዛ ከስር ታልፋለች በሳይንስ በእናንተ ሳይንስ ምድር ነች ፀሐይን የምትዞረው ወይስ ፀሐይ ነች ምድርን ከላይ የሮጠችውላ ከስር አልፋ ከዛ ከስር ደሞ ሄዳ ሶላቷን ሰግዳ ጨርሳ አምልኳን ፍጽማ ጠዋት ከላይ ትወጣለች እሺ የኛ ባለ ሳይንስ የኛ ባለ ባለ ባለ ናሳ ነብዬን ያልከው ሰውዬ በዘመኑ አይታወቅብኝም አይደረስብኝም ብሎ ያዋሸው ውሸት አሁን ዘመን ከሄደ በኋላ ከዘመነ በኋላ ታውቆ ተዋርዷል። እንደዚህ አይነት ሳይንስ በዓለም ላይ የለም። ስለዚህ እሱን ነብይ ለማድረግ ያልተነገረ ሳይንስ ፈጥረህ ከምታወራ እንደለመደብህ ሃይማኖትህን ብቻ ብታወራ ጥሩ ነው። ከሳይንሱ ወጣ ብለህ ሀሰተኛ ነብይ መሆኑን የሚያጋልጠውን ራሱን ማስረጃ አምጥተህ እውነተኛ ነቢይ ለመሆኑ ብለህ ማስረጃ ስታቀርብ እንደው ትንሽ ትንሽ